ሰላም ሰላም፣ ወደ አድማጮቻችን ያያ ስፖርት ነው። የተለያዩ የዝውውር መረጃዎችን ባለፉት 24 ሰዓት የተነሱትን ይዤ መጥቻለሁ። አዳዲስ የዝውውር መረጃዎች ይኖሩናል። ማንቸስተር ዩናይትድ ቤት እንገባና እንግዲህ ራስመስ ሆይላንድ፣ አንቶኒ የምናነሳ ይሆናል። ሊሳንድሮ ማርቲኔዝ እንዲሁም ደግሞ ማንቸስተር ዩናይትዶች በጣም ጥሩ ደረጃ ላይ የሚገኙበት የቪክቶር ዮከሬስ ጉዳይ ነው። ቪክቶር ዮከሬስ ከአሞሬም ጋር ለመስራት ምንም እንኳን የቻምፒዮንስ ሊግ ተሳትፎ ማንቸስተር ዩናይትድ ባይኖረውም ይህንን ቡድን ግን ለመቀላቀል ፍላጎት አለው የሚል ነው። ማንቸስተር ዩናይትዶች ሶስቱን ተጫዋቾች የሚያስፈርሙ ከሆነ ወደ 88 ሚሊዮን ፓውንድ ያወጡ እና እነዚህን ሁሉ ተጫዋቾች የሚኖራቸው ይሆናል። ሚንዶሞ ዮከሬስ፣ እና እንዲሁም ደግሞ ማቲያስ ኩኛ የማንቸስተር ዩናይትድ የሚቀጥለው ውድድር ዓመት የማጥቃት ክፍል የመሆን እድል ይኖረዋል። ሌላኛው የዝውውር መረጃ የሚሆነው አርሰናል የሚመለከት ነው። ከዮከሬስ ይልቅ በጣም በሚገርም ሁኔታ አርሰናሎች ለማስፈረም የሚፈልጉት ቤንጃሚን ሴስኮን ነው። ወደ ቸልሲ ስናቀና ቸልሲ ቤት እንግዲህ የሚኞል ጉዳይ ይታወቃል። በተለይ ትናንት በግብ ጠባቂነት አይተነዋል። እንግዲህ የፈረንሳይና የስፔን ጨዋታ እንዴት አያችሁት? ዳድማቻችን በጣም አስደሳች የነበረ ነው። አምስት ለአራት የተጠናቀቀ ነው። ለሚን ያማል ድንቅ ብቃቱን አሳይቷል። በዛ ጨዋታ ላይ እንግዲህ በፈረንሳይ በኩል ጥሩ ጥሩ ኳሶችን ሚኞር ሲያድን አይተናል። በስፔን በኩልም ጥሩ የሆነ ብቃቱን ኡናይ ሲሞን አሳይቶናል። ስለዚህ በአጠቃላይ እንግዲህ እነዚህ ሁሉ መረጃዎች ይኖሩናል። ይህ አያ ስፖርት ዳድማቻችን፣ ላይክ ሽር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የዝውውር ዜናዎችን በቸልሲ ልጀምሩ ዳድማቻ ሰዎቻችን የመጀመሪያው መወያያ የሚሆነው ትናንት ስለ እንግዲህ የተለያዩ መረጃዎች ወጥተው ነበር አደለ በተለይ ቸልሲዎች የሚደነቀው ተጫዋች የነበረው በጥሩ ፐርፎርማንስ ላይ ለዌስትሃም እየተጫወተ የሚገኘውን ሞሐመድ ኩዴስን ቸልሲ ይፈልጋል የሚል ነበር ዛሬ ግን ጠንከር ብሎ ወጥተዋል ስካይ ስፖርት በግልጽ እንደተናገረው ዌስትሃሞች ቸልሲን እንዲያስፈርሙት ጥያቄን ያቀረቡት ዌስትሃም ነው ለቸልሲ ይህንን ተጫዋች ያቀረበላቸው ዌስትሃሞች ይህንን ተጫዋች በመሸጥ በእሱ ተጫዋች ላይ ሌላ ተጫዋቾችን ማምጣት ያስባሉ ስለዚህ ይህንን ተጫዋች ለድርድር አቅርቦታል ነገር ግን ድርድሩ ጥሩ የሚባል ሆኖ አልተገኘም። ምክንያቱም ቸልሲ ተጫዋቾችን ጨምሮ የሚለቁትን ተጫዋቾች አባል አድርጎ መሸኘትን ያስባል። ነገር ግን አሁን አንድ ጥሩ ዜና የሆነው ምንድነው? በዌስትሃም በኩል ሳንቼዝን በጣም ያደንቃሉ። ምክንያቱም የቀድሞ አሰልጣኙ ግርሃም ፖተር ሳንቼዝን ይወዱታል እና ወደዛ መውሰድ ያስባሉ። ስለዚህ ሳንቼዝ እና ገንዘብ ሊስማሙበት የሚችሉበት ድል ሊኖር ይችላል። ቸልሲ እና ግብ ጠባቂን ስናወራ አንድ ሌላ መረጃ ልጨምራችሁ። የፓሪዝ አባላ ጋ በአርሰናል በዙ ውል መስኮቱ ከሚፈለጉ ተጫዋቾች ውስጥ አንዱ ነው። ውል ማፍረሻው አምስት ሚሊዮን ሚሊዮን ፓውንድ ነው። አርሰናሎች ሁለተኛ ግብ ጠባቂ በማድረግ የፓሪስ አባላጋን ወደ ኤምሬትስ የመውሰድ ፍላጎት አላቸው። ቸልሲ የኮንትራት ማፍረሻው ከተከፈለው ምንም አይነት ችግር የለበትም። ሌላኛው የሚሆነው ቸልሲ ቤት ሳንወጣ የሁጎ ኢኪቲኬን ጉዳይ በፍጥነት መጨረስ እያሰቡ ይገኛሉ። ሊቨርፑል እዚህ ዝውውር ላይ ገብቶ ሌላኛው ተፎካካሪያቸው እንዲሆን አይፈልጉም። ስለዚህ በዚህ ጉዳይ ላይ ድርድሮቹ እንደቀጠሉ ነው የሚሆኑት። የኤሲ ሚላንን በሚመለከት የማይክ ማይኛን ጉዳይ ሊቨርፑሎች አሁንም በክለቦች ያለ መዋንጫ ባሉ ሆኖ እንዲቀጥል ይፈልጋሉ። ስለዚህ ድርድሮቹ እንደቀጠሉ ናቸው የመስማማታቸው ነገር እንግዲህ ከክለቦች አለም ዋንጫ በፊት ይሳካል ተብሎ የሚጠበቅ ነው። ከዛ የቸልሲው አሰልጣኝ የሆኑት ኤንዞ ማሬስካ የሰሩትን አስተያየትን ጨመርላችሁ እዚጋ ምን ምን አስተያየቶችን ሰጡ ስትሉኝ፣ በሚቀጥሉት አምስት እና አስር አመታት በፕሪሚየር ሊጉ ላይ መፎካከር የሚችል ቡድንን እየገነባን ነው ብሏል። ሊያም ዴላፕን የሚመለከተው የቸልሲ የመጨረሻው መረጃችን ላደርጋችሁ፣ ሊያም ዴላፕን በሚመለከት ጥሩ ጥሩ አስተያየቶችን እንግዲህ ኮልፓልመር ሰጥቷል። ኮልፓልመር ከኔ ጋ አለ ከ18 ዓመት በታች ከ21 ዓመት በታች አብረን ተጫውተናል። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ላይ ካሉ ጥቃቾች ውስጥ አንዱ ነው ብሏል። ስለዚህ የላቪያ የፓልመር እንዲሁም ደግሞ ዴላፕ ጥምረት የሚጠበቅ ነው የሚሆነው በአማካኝ መስመሩን እስከ ማጥቃቱ። ስለዚህ በተለይ አንድ ቡድን ላይ ሊያም ዴላፕ ለመላመድ የሚፈጅበትን ጊዜ ሊቀንሱለት የሚችሉ ይሆናል ተብሎ ይታሰባል። እንግዲህ በቼልሲ አስቸጋሪ የሆነውን ዘጠኝ ቁጥር ማሊያ ማድረጉን የሚረሳ አይደለም። በቀጥታ ወደ አርሰናል ናቅና አርሰናል ሮድሪጎ በዝውውር መስኮቱ ላይ የሚፈልጉት የመስመር ተጫዋች ትልቁ ታርጌታቸው ሮድሪጎን ማምጣት ነው። በሮድሪጎ ጉዳይ ድርድሮች የሚያደርጉ ይሆናል ነገር ግን አሁንም አርሰናሎች አንድሬ በርታ ማይክል አርቴታ እየጠበቁ ያሉት የሮድሪጎን ውሳኔ ነው። ሮድሪጎ እስካሁን ድረስ ምንም አይነት ውሳኔዎችን አላስታለፈም። ከዛ ውጪ አርሰናል ይፈልጋል። በዣቪ አሎንሶ ምን አይነት ቦታ እንደሚሰጠው ማየት ይፈልጋል። ስለዚህ አርሰናሎች ተረጋግተው የዚህን ተጫዋች ሁኔታ ማየት ይፈልጋሉ። ሁለተኛ የሚነሳው ግን ፍራንኮ ማስተንቱኖን የሚመለከት ነው። ፍራንኮ ማስተንቱኖ ይህ ተጫዋች እንግዲህ ወደ ሪያል ማድሪድ የሚያደርገው ዝውውር ከክለቦች የዓለም ዋንጫ በኋላ የሚጠናቀቅ ይሆናል። ሪያል ማድሪዶች እየጨረሱ ያሉት ነው። ስለዚህ ሪያል ማድሪዶች ይህንን ተጫዋች የሚያገኙ ከሆነ ኦልሞስት በቀኝ ሚስማር ላይ ነው የሚሰለፈው። ስለዚህ ኦልሞስት ቦታው ተወሰደበት ማለት የምንችልበት እድል ይኖራል። ስለዚህ ሮድሪጎ ሪያል ማድሪድን የመልቀቅ እድሉ አሁንም ሰፊ ነው። የመጫወቻ ጊዜ እጥረት ሊያጋጥመው ስለሚችል ስለዚህ በክለቦች ያለ ዋንጫ ምን ያክል የመሰለፍ ጊዜ በዣቪ አሎንሶ ቦታ ምን ያክል እንደሚሰጠው ማየት ይፈልጋል። ከዛ በኋላ ውሳኔ የሚያስተላልፍ ይሆናል። አርሰናሎች ግን ለኤጀንቱ ለሪያል ማድሪድን ንግግሮችን አድርገዋል። ቅድሚያ ማለት አሳውቁም ብለው ከዛ በኋላ ድርድሮችን ለመክፈት እንግዲህ አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ የሚፈለግ የነበረው በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች በብዙዎቹ የሚፈለገው ኦሲሜ አሁን ግን በሁለቱ ውሳኔዎች መካከል ላይ ይገኛል። ወደ አላሊ ያለበለዚያስ በቱርክ ጋላ ተሰራይ ልቆይ የሚል ነው። ድርድሮቹ እንደቀጠሉ ናቸው። የመጨረሻ ውሳኔ ሆኖ ወደ እንግሊዝ ፕሪሚየር ሊግ ይመጣሉ። የመጨረሻ ውሳኔውን የሚጠበቅ ነው የሚሆነው። ወደ አድማጮቻችን ሌላኛው መረጃ የሚሆነው ወደ ማንቸስተር ዩናይትድ ቤት ና ቅናና ማንቸስተር ዩናይትዶች ብራያን ምበሞን በትናንት በፊት መጀመሪያ ጥያቄያቸውን አቅርቦ ነበር። ድርድሮቹ እንደቀጠሉ ናቸው። ሁለተኛ ያሉትን ደግሞ ቪክቶር ዮከሬስን ወደ ዩናይትድ እንዲመጣ የመጨረሻውን ጥረት እያደረጉ ነው። አሞሬም እዚህ ላይ ጠንካራ ስራውን እየሰራ ይገኛል። የዩናይትድ አዲስ አዲሱ አብዮት አዲሱ የአጥቂ መስመር በሶስቱ የሚመራ ይሆናል። የተሻለ ማንቸስተር ዩናይትድን በውጤታማ ሊያደርግ የሚችል በሚቀጥለው ውድድር ዓመት ተፎካካሪ ሊያደርግ የሚችል የማጥቃት ክፍል ያስ ያስፈልጋል ብለው ያምናሉ። ስለዚህ እዚህ ላይ እየሰሩ ይገኛሉ። ዮከሬስ እንግዲህ ወደ ዩናይትድ የሚያቀና ከሆነ በተለይ በጥሩ ፐርፎርማንሳቸው ላይ ማቲያስ ኩኛ ጋና እንዲሁም ከሚንቦሙ ጋር የሚጣመር ከሆነ የተለየ ማንቸስተር ዩናይትድ በሚቀጥለው ውድድር ዓመት የሚጠበቅ ይሆናል። ማንቸስተር ዩናይትዶች ለዚህ ተጫዋች በደሞዝ ችግር የለባቸውም። ምክንያቱም የሚለቁትን ተጫዋቾች ደሞዝ ለእሱ ለመክፈል ድርድሩ የሚሆነው ከስፖርቲንግ ሊዝበን ጋር ነው ያን ለማድረግ ደግሞ ፈቃደኞች ናቸው። ከስፖርቲንግ ሊዝበን ጋር ጥሩ ግንኙነት እንዳላቸው የሚታወቅ ነው። ሌላኛው የሚሆነው ከማንቸስተር ዩናይትድ የሚወጡ ተጫዋቾች ጉዳይ ነው። የመጀመሪያው አንቶኒ ነው። አንቶኒ አሁን ኦልሞስት በሚባል ደረጃ ባየር ሊቨርኩሰን ለመግባት ጥረቶችን እያደረጉ ነው። የቀድሞ አሰልጣኙን ኤሪክ ቴና ግን የሚያገኝ ይሆናል። ራስመስ ሆይላንድ ደግሞ በኢንተር ሚላን እየተፈለገ ይገኛል። ኢንተር 45 ሚሊዮን ዩሮ የመግዛት አማራጭ አለው። ተጫዋቹ በተጫወተበትና ባስቆጠራቸው ጎሎች ደግሞ የመግዛት አማራጩ ግዴታ የሚሆንበት ውል አቅርቧል። ማንቸስተር ዩናይትድ ግን በቀጥታ ሽያጭ ነው ያንን ተጫዋች የሚፈልገው ሌላኛው መረጃችን የሚሆነው በቸልሲ ቤት የምናውቀው ሬናቶ ቬጋ ለቸልሲ ለክለቦች ያለም ዋንጫ የስብስቡ አካል የሚሆን ይሆናል። ይህ ለቸልሲ ጥሩ የሚባል ነው። አትሊስት ለኮኮሬላ እረፍትን የሚሰጥ ተጫዋች ይኖራል ማለት ነው በስብስቡ ውስጥ። ሌላኛው መረጃችን የሚሆነው ደድማቻችን ወደ ሊቨርፑል ቤት እናቅና እና ሊቨርፑል ኬዛን ድርድር ላይ ናቸው አሁንም ለመልቀቅ ይህንን ተጫዋች ወደ ሲሚላን የሚያቀና ከሆነ ትክክለኛው ዋጋ ከቀረበ በመልቀቅ ደስተኛ ምንም አይነት ችግር የለባቸውም። በሊቨርፑል በኩል የተሻሉ ተጫዋቾችን በሱ ቦታ ማምጣት ይፈልጋሉ። ኒኮላስ ጃክሰን እና ቸልሲን የሚመለከተውን በማውራት የዛሬውም የዝውውር መረጃዎችን እናጠናቀ ደድማቻችን። ቸልሲ እንግዲህ ይህንን አጥቂ በግልጽ ነግረውታል፣ ሁለት እና ሶስት ጊዜ በሚባል ሁኔታ ምንድን ያሉት፣ በቀጣይ ውድድር አመት የዋናው አጥቂያችን አንተ አይደለህም ብለውታል። ከዛ ይልቅ ሌሎች አጥቂዎችን እናመጣለን፣ ተፎካካሪ አጥቂያችን ሆነህ ትቀጥላለህ በማለት ነግረውታል። ደድማቻችን፣ ይህ ስፖርት ነው። ላይክ ሽር ኮሚን ሰብስክራይብ ማድረጋቸውን አትርሱ።